ሻሎም ሻሎም የእግዚአብሔር ቤተሰቦች፣ ዛሬ ከስቱዲዮችን አንድ ውስጤ ላይ ሰሞኑን የከበደ የእግዚአብሔርን ቃል አካፍላችሁና ለእናንተ ለመጸለይ ነው ወደ ሚዲያ የመጣሁት። መጽሐፍ ቅዱሳችን ላይ ዘፀአት ምዕራፍ ሁለት ላይ አንድ ውስጤን የሚነካ የእግዚአብሔር ቃል አለ። እሱን ላንብብላችሁ ከቁጥር 23 ጀምሮ፣ በአዲሱ መደበኛ። ከብዙ ዓመትም በኋላ የግብፅ ንጉስ ሞተ። እስራኤልን በባርነት ከደረሰባቸው ግፍ የተነሳ ይጮው ነበር ከባርነት ቀንበር ለመላቀቅ ያሰሙ ጩኸት ወደ እግዚአብሔር ደረሰ። እግዚአብሔርም የጩኸታቸውን ሲቃ ሰማ። ከአብርሃም ከይስሐቅ፣ ከያዕቆብ ጋር የገባውን ቃል ኪዳን አሰበ። እግዚአብሔርም እስራኤልን ተመለከተ፣ ስለ እነርሱም ገደደው ይላል። ዛሬ ለምትመለከቱኝ ሰዎች ይሄ ቃል የሚነግረን ምንድን ነው? እግዚአብሔር ለአባቶቻቸው የገባውን ኪዳን አስቦ ወይም ደግሞ ለእነሱ የገባላቸውን ኪዳን አስቦ እስራኤልን ከባርነት ቀንበር ነፃ ሊያወጣ እግዚአብሔር ኪዳኑን ያሰበበት ጊዜ ነው። እግዚአብሔር አሰበ ማለት ረስቶ ትዝ አለው ማለት አይደለም። እግዚአብሔር ሊረሳ አይችልም። እግዚአብሔር ትናንትን፣ ዛሬን፣ ዘላለምን የሚያውቅ ነው። እውቀቱ ደግሞ ለዘላለም ፍጹምም ነው። ከዚህ እግዚአብሔር አው አሰበ ማለት ምን ማለት ነው? እግዚአብሔር ለአባቶቻቸው የገባውን በፊቱ ያለውን ኪዳን አስቦ ጊዜው ስለተፈጸመ ሊረዳቸውና ሊያግዛቸው ሊገለጥ ሲል ነው። መጽሐፍ ቅዱሳችን ብዙ ጊዜ እግዚአብሔር አሰበ የሚለው መገለጡን ነው፣ ታምራቱን ነው፣ ድንቅ ስራውን ነው። እግዚአብሔር የገባውን ኪዳን ሲፈጽም ነው። ከመፈጸሙ በፊት አሰበ የሚል ቃል በተደጋጋሚ ታገኛላችሁ። እግዚአብሔር ኖኅንና መርከቢቱ ውስጥ የነበሩትን ሰዎች አሰበ፣ ፍጥረት አሰበ ይላል፣ ሀናን አሰባት ይላል። እግዚአብሔር አሰበ የሚለው ቃል ከዛ በኋላ ቀጥሎ የሚፈጥረው ድርጊት አለ። እግዚአብሔር አሰበ ማለት ነገርን ለመስራት ተገለጠ ማለት ነው። ስለዚህ መጽሐፍ ቅዱሳችን ከጩኸታቸው ብዛት ወደ እግዚአብሔር ሲቃቸው ቢደርስ እግዚአብሔር ግን ሲቃና ችግራቸውን ሳይሆን ኪዳኑን አሰበ። ዛሬ መኑን በያላችሁበት እግዚአብሔር አምላክ ኪዳኑን አስቦ በክርስቶስ ኢየሱስ የገባላችሁን መልካም ኪዳን አስቦ ያግዛችኋል፣ ይረዳችኋል። በእናንተ ጉዳይ ላይ ጣልቃ ይገባል። ምክንያቱም መጽሐፍ ቅዱሳችን አሰባቸው ብሎ ቀጥሎ እስራኤልን ተመለከተ ስለ እነሱም ገደደው ይላል። እግዚአብሔር በክርስቶስ ኢየሱስ በመንፈስ ዓለም የገባልንን የእኛ መታሰቢያ የሆነውን ኪዳን አስቦ ለብዙ ዛሬ ለምትከታተሉኝ በየትኛውም ስፍራ ላላችሁ ሰዎች መልካም ያደርግላችኋል፣ በጎ ያደርግላችኋል። እግዚአብሔር ይመለከታቸዋል እንደ እስራኤል ልጆች እንዲሁም ደግሞ ይገደዋል ስለናንተ ኪዳን ስለገባ እግዚአብሔር ተመለከታቸው ደግሞ ግድ አለው ነው የሚለው እግዚአብሔር ስለናንተ ግድ ይለዋል ያስባል ስለ ጤንነታችሁ ስለ ቤታችሁ ስለ ቢዝነሳችሁ እያለፋችሁበት ስላለው ነገር እግዚአብሔር ተመልካች አለ የደም ኪዳን በፊቱ ስላላችሁ ያንን ኪዳን አስቦ እግዚአብሔር ይመለከታችኋል ካላችሁበት ሁኔታ ደግሞ ሊያወጣችሁ ግድ ይለዋል መጽሐፍ ቅዱሳችንን ቀጠላችሁ ስትመለከቱ ዘፀዓት ምዕራፍ ሶስት ላይ ሊያድናቸው ከዛ በኋላ ወረደ ነው የሚለው እግዚአብሔር ስለ እናንተና ስለ ቤታችሁ ግድ ይለዋል በያላችሁበት እመኑን በቅርብ ካላችሁባቸው ሁኔታዎች ትወጣላችሁ እግዚአብሔር በእናንተ ህይወት ተመልካች አደለም እግዚአብሔር በእናንተ ህይወት ግድ ይለዋል ስለ ልጆቻችሁ፣ ስለ ትዳራችሁ፣ ስለ ቢዝነሳችሁ፣ ስለ ጤንነታችሁ በገባላችሁ በክርስቶስ ኢየሱስ ኪዳን አማካኝነት ግድ ይለዋል። ታማችሁ ቢሆን ግድ ይለዋል፣ ይፈውሳችኋል። ስለ እናንተ ፋይናንሻል የሆነ ችግር ውስጥ ገብታችሁ ቢሆን እመኑን ኪዳን ስላላችሁ እግዚአብሔር ግድ ይለዋል። በፍጥነት ካላችሁበት ሁኔታ ትወጣላችሁ። በእዳ ተይዛችሁ የምትጨነቁ ሰዎች ብትሆኑ እግዚአብሔር ስለ እናንተ ግድ ይለዋል። ግድ ስላለው ነው ልጁን ልኮ በመስቀል ላይ ሰቅሎ ስለኔና ስለእናንተ ሙቶ በሶስተኛው ቀን ተነስቶ በፊቱ ሕያው ኪዳን የተሰጠ ኪዳን ካለን እመኑኝ፣ እግዚአብሔር ስለኛ ግድ ይለዋል። በቅርብ ካለህበት ካልሽበት ዕዳ ተላቃችሁ ረፍት ለቤታችሁ ይሆናል። በተለያየ ወጀብና ጭንቀት ለምትጨነቁ እንቅልፍ ላጣችሁ፣ ለተረበሻችሁ፣ ፍርሃት ለሆነባችሁ በዚህ ደቂቃ ይሄ መልእክትና ይሄ ድምጽ ወደ እናንተ ደርሷልና ባላችሁበት የምነግራችሁ ይሄ ነው። በፊቱ መታሰቢያ የሆነ ኪዳን ስላላችሁ እግዚአብሔር አምላክ እናንተን በኪዳኑ አማካኝነት አስቦ ግድ ብሎት በፊታችሁ በዚህ በገባንበት ወር እግዚአብሔር ረድኤቱን ይልክላችኋል። መላእክቱን ስለ እናንተ ያዛል። ታምራቶች በህይወታችሁ ይሆናል። ረፍት ቤታችሁ ይገባል። ደስታ ከእንደገና ወደ ቤታችሁ ይገባል። ያላችሁባቸው ሁኔታዎች በክርስቶስ ኢየሱስ ስም ተቀየሩ። በያላችሁበት ይሄ መልእክት የደረሳችሁ ሰዎች ሸር አድርጋችሁ ኮፒ አድርጋችሁ ለብዙ ሰው አድርሱት። እግዚአብሔር በዚህ ወር ስለ የገባውን ኪዳን ያስባል። ስለኛ ሁኔታ ግድ ይለዋል። ከእንደገና ሊያድንና ሊሰራ ሊፈውስና ሊያደርግ ይገለጣል። በኢየሱስ ስም በእያላችሁበት ይህ በጎነትና መልካምነት ደረሳችሁ። ሻሎም